እኔ እንድታዩም አልፈልኩም ነበር። እንዴት እንድታዩ አልፈልኩም? ማለት ማለት ምን ተፈጥሮ ነው? ምን ይሄ ሰዎች ወይ ኪያ እንደዚህማ በፍጹም ሊሆን አይችልም። እንዲህ በፍጹም ነው። ኪያ ይሄንን ልታደርግ አትችልም። በፍጹም ይሄንን ምን ተፈጥሮ ነው? ምን ሆነች ነው? እሷ ነች ያደረገችው። በቃ እኔ ግን አንድ ነገር ልንገርህ፣ ሌላ ነገር ፈልጌ ሳይሆን ያለህበት ነገር፣ አንተ ጋር ያለው ሪሌሽን አሪፍ ስላልሆነ ከቀን ወደ ቀን እየሆነ በቃ እየወረደ ነገር ላይ ስላለህ አንተነትህ የማይገልጽ በቃ ለአንተ የማይገባህ ቦታ ላይ ስላለህ ከዛ ነገር ትልልህ ነበረ። እኔ አመጣልኝ የዚህን ያህል ፊትሽ እኮ የመንጨርሻ ከሆነ የተበላሸው ምታፈቅረው ሰው የኔ ነው። በቃ ያንተ የነበረ ሰው እስቲል ነው አለ ብለህ የምታስበው ምክንያቱም ለሌላ ላይፍ ስላልነበረ ማለት ልግለጽልህ በምን ቋንቋ በመንዘዴ

ማለት ልትመልስላቸው ምንም በጣም ብዙ ነገር ነው የደረሰኝ። ይቅርታ ጠይቃታለሁ፣ በቃ አጥፍቻለሁ፣ ስሜታዊ ምናምን አድርጋይ ነው አይደለ? ድጋሚ ያውላ ነገር በጣም ስርዓት የሌላ ሴት ናት። እያሰብካት ነው አንተ። ለእሷ ብለህ ህይወትን ልታጠፋ የነበርክ በረኪና ልጠጣ ልትታነቅ ምልትል ምናምን የነበርክ ሰውነህ ማለት ፍቅር ፍቅር እየጮት በጣም ውሸቷን ነው። አትወድህም። ብትወድህ ነው የምትወደው ሰው ታከብረዋለህ። እኔ ለአንተ ክብር ስል ከሆነ እሷ መክሰስም በቃ ብዙ ነገር ማስጠየቅ ትችላለህ። እሷ እስኪጣራ ድረስ የሆነ ነገር እንኳን ሊደርስባት ይችላል። ገብቶሃል? ማለት ምንም በቃ ምንም አይነት ምክንያት ለኪያ አታቅርም። እኔ አልሰማህም። ተረዳኸኛል? ለኪያ ምን ምን። ሰላም የተከበራችሁ የቻናላችን ቤተሰቦች፣ እንዴት ናችሁ? ፈጣሪ ይመስገን፣ እኛ በጣም ደህና ነን። ሰሞኑን ያው ከኪያ ጋር ና ማለትም ከሮዛ ጋር በተያያዘ በጣም ያልጠበቅኩት ነገር እየተፈጠረ ነው። በጣም ማለት እንዴት እንደማስረዳችሁ ይህንን ነገር እንዴት እንደምነግራችሁ አላቅም። ብቻ ከእናንተ እኩል ነው ያወቅኩት። ነገሩ የመጀመሪያ ቀን ሮዚ ስትመጣ የነበረችበት ሁኔታ ያው ጓደኛ፣ የድሮ አድናቂያችሁ ነኝ። ኪያን በጣም የምወዳት ልጅ ናት በጣም የማደንቃት ልጅ ናት። አሁኑ አንተን ማደንቃለሁ በጣም እወዳለሁ፣ ከአንተ ጋር ምሳ መብላት ትፈልጋለሁ ወይ ምናምን ነገር ብላይ እኔ ቁጥሯም አዲስ ስለሆነ ስላላወቅኳትም ጭምር እኔም ያው ለማናችሁም ሁላችሁም ስታገኙን እንደምንሆነ አብረን ምሳ እንደምንበላው አብረን ሻይ እንደምንጠጣው ሁሉ እሷንም እንደዛ ነበር አስቤ፣ ያው እኔና ክዩ የምንገናኝበት ቀን ነው ብዬ ስላሰብኩ ስለነበረ ሁለታችንም እንድንታገኝ የጋበዝኳት የነበረው። ስትመጣ ግን ያው በእውነት እላችኋለሁ። ከኪዩ ጋር አብረን ከመሆናችን በፊት የነበረች ልጅ ናት። ማለት እኔና ኪያ አብረን ከመሆናችን በፊት እኔ የረጅም ጊዜ ፍቅር አልነበረንም። በተወሰነ ጊዜ ነው ትውቃችን። በአጭር ጊዜ ውስጥ አሪፍ ግንኙነት፣ ከዛ በኋላ ደግሞ ነገሮች ተበላሽቶ እሷም ወደ ራሷ ህይወት፣ እዚያ አልነበረም የነበረችው። ረጅም ጊዜ ውጭ ነበረ የነበረችው እና የት እንደገባች በምን አይነት ሁኔታ ላይ እንዳለች ምንም እኔ የማውቀው ነገር የለም። እሷ ግን ረጅም ጊዜ ስትከታተለኝ እንደነበረ እና ያለውን ነገር ያው የሚዲያ ሰው እንደመሆን የመጣን በሚዲያ የእኔና የክዩን ህይወት እያንዳንዱን ስትከታተል እንደነበረ ያው ስትናገር የነበረውን የሰማችሁትን አይነት ነገር ነበረ። እውነቱን ለመናገር ከሆነ እንደዚህ እንዲፈጠር እንደዚህ አይነት ትርምስምሶች፣ እንደዚህ አይነት መበጣበጦች እንዲኖሩ አልፈለኩም። እሷ ያው ያለፈ ታሪኬ ናት። ኪዩ ደግሞ አሁን ያለው ህይወቴ ናት እና ምንም ጥርጥር የለውም። እናንተም ታውቃላችሁ የመማቀው ነገር ነው። ግን በቃ ትላንት ለነበረው ጥሩ ጊዜ ስል በጥሩ ሁኔታ ማንኛውንም ሰው ለሁሉም ሰው ክብር አለኝ። እሷ ብቻ አብሮኝ ለበላ አብሮኝ ለጠጣ ብቻ ሳይሆን ዛሬ ላወቅኩት ሰው ስለወደደ ለእኔ ጥሩ አመለካከት ስላለው ያንን ሰው መግፋት አለብኝ ምናምን ነገር ብዬ ማመን ሰው አይደለሁም። ሁሉም ሰው እንዳመጣጡ በጥሩ ጎኑ ሊመለስ ይገባዋል ብዬ ያስባለሁ። እኔ በየዋህነት በቅንነት አስቤው ነበረ ከክዩ ጋር ያው እንዳድናቂ ወይም ደግሞ እንደ ድሮ የእኔ ወዳጅ በሰላም ተነጋግረው እንዴት ናችሁ ምናምን ተባሉ ይለያያሉ ብዬ ነበር ያሰብኩት። ግን ከመጀመሪያ ቀን ከተገናኙበት ቀን ጀምሮ ሁለቱም አግሬሲቭ ነው የሆኑት። ሁለቱም ወደ ፀብ ነው ምናም። ኪዩም አልረዳ ያለች ማለት በሷ ፊት ዲስፔክት ስታደርገኝ የሷ መነሻ ሀሳቧ እራሱ የሮዛ መነሻ ሀሳቧ እራሱ በጣም ሰው ፊት ትገላምጫዋለች፣ ሰው ፊት ትናገሪዋለች። አንቺ የምትፈልጊውን ካልሆነ አይለብስም፣ አንቺ የምትፈልጊውን ካልሆነ አይበላም፣ አንቺ የምትፈልጊውን ሰው ካልሆነ አያገኝም። በዛ ላይ ደግሞ አሁን የፀጉር ቁርጠኑ እስከ መምረጥ ደረጃ ደርሳለች። ምን እየተከናወነ ነው ያለው? ለምን ክብረን አጠብቅም? እንደዚህ እስክትሆን ድረስ ፍቅር ነው ወይስ ግዞት ነው ምናም ብላ ብቻ ጭንቅላቴ ውስጥ ማየው ነገሮችን እንዲነሱ ሆኖ እያደረገች የነበረው ግን ይህም ሆኖ እኔ ሁለቱ ሰላም ሆነው እሷም የመጣችበትን አጭር ጊዜ ሰላም ሆና በሰላም ተፈቶ ወደ ነመጣችበት መልሳለች ብዬ ነበረ ያሰብኩት። ግን አልሆነም። ነገሮች ጥሩ ሳይሆን ቀርተው ያው እኔም አስማማቸዋለሁ አስተካክላቸዋለሁ ብዬ ያሰብኩትን ነገር ከመስተካከሉ አሪፍ ከመሆኑ በፊት ያው ክዩም እየጋለች ሮዚም እየጋለች አንድ ቀን እንኳን በሰላም ሳያወሩ ሳይነጋገሩ ነገሮች ጭራሽ እየተበላሹ እየተበላሹ ደስ ወደማይሉ ደረጃ ደርሰዋል። ዛሬ ግን ወደ መጣችበት ሀገር ልትመለስ አስባ ይሁን አላውቅም ከኪዩ ጋር የተፈጠረውን አለመግባባት ምናምን ይቅርታ ትለኝ ማለት ጁስ ስለደፋችበት ይቅርታ ልትለኝ አስባም፣ የሆነ ምክንያቱም የዛ ለት ጁስ የደፋችበት ቀን ላይ በጣም አመናጭቅያት፣ በጣም ሰደቢያት እና እንዴት እንዲህ ታደርጊያለሽ ኪያ ላይ እንዴት እንደዚህ ማድረግ አልነበረብሽም ብዬ በጣም ገፍቻት ነበር። ይድጉት እና ለሱ ነገር ይቅርታ ልጠይቅ እኔንም ኪያንም ስለፈለገችውን አላቅም ብቻ ኪያን ሳይሆን አንተን ነው የምፈልግህ፣ ላገኝህ እፈልጋለሁ ምናምን ነገር ብላ ድምጿ ቀዝቀዝ ብሏል። ግን አላውቅም፣ ላገኘህ ምናምን ብለኛለች። እኔ ደግሞ ከእናንተ የተደበቀ ምንም ነገር የለኝም። እስኪ እየጠበቅኳት ነው ያለሁት፣ እንደውም ረጅም ሰዓት ሆነ። ትመጣለች ትመጣለች ትመጣለች ብዬ፣ እስኪ የሚፈጠረውን ነገር አብረን እንከታተል። እንዴት ነሽ? ሰላም ነው። ሰላም ነው። እንዴት ነሽ? ወጅ ዳንሻ ሰላም ነኝ። እንዴ ምንድነው ምን ምን እስኪ ምንድን ትመለከቷል? ምን ሆነሽ ነው? ምንድን ነው አደጋ ደረሰብሽ? ምን ሆነሽ ነው? እና ምንድን ነው ሮዝ? ምንድን ነው ማለት ማለት ምን ተፈጥሮ ነው? ምን ይያሰውሽ? ወይ ኪያ፣ በፍጹም ሊሆን አይችልም። እንዲህ ምን ተፈጥሮ ነው? ምን ያልሆንኩት አለ። ስልኬንም እኔን ሮዚ፣ ያው አላህ ነው አይኔ የጠበቀኝ። በፍጹም እንደዚህ ሊሆን አይችልም ነው ነው የምልሽ። ምንድን ሆኖ የሆነ ሊዘርፉሽ የሞከሩት ሰዎች ናቸው እንደዚህ አደረጉሽ? ነው በቃ መዝረፍ ምናምን አይደለም የሚመዝረፍ አላማ ኖሯቸው አይደለም የመጡት እና ያው ስልኬ እኔ አሁን እራሱ በቃ ለአንተ ስል ነው ሲም ካርድ እራሱ ያወጣሁት ስልኬን ወስደዋል። ብዙ ነገር ነው ያደረጉኝ ሮዚ። እኔ አንድ ነገር በጣም እኮ ነው ማለት ፊትሽ እንዳለ ሙሉ ለሙሉ እኮ ነው። ሌላ ቦታ ምንድን ነው ነው? ስብራት ምናምን ብዙ ብቻ ተወኝ። እኔ አጥንቴ ምናምን ምንም እኔ የዚህ ያህል ክስ መስርተሻል? ፖሊሶች ምናምን የተያዘ ሰው አለ በዚህ ጉዳይ ላይ በጣም ይቅርታ፣ በዚህ ጉዳይ ላይ ማለቴ ምናልባት ይኸውልሽ ኪያና አንቺ እንድትለያዩ ከኪያ ጋር አልሆነ ብጥብጥ ውስጥ እንድትገቡ የፈለጉ ሰዎች ይሄን ነገር አድርገውት ሊሆን ይችላል እንጂ ምንም ሊያደርግ አይችልም። ኪያ እንደዚህ አይነት ሰው አይደለች። ማለት በዚህ ሰዓት ልከላከልሽ፣ አሳይሻለሁ እያለችኝ ነበረ። ማለት የዚህ ያህል ከይል እኔ እኮ መጀመሪያም እኮ ማሮ ይሄን ነው እኔ ያን ያህል ማለት አላቅም በቃ ስሜቴ ስላረጋችኝ ነው ነው ያ ነው ጥፋት ነው። ባቃ እኔ ምንም አይነት ነገር ብለሽኝ ላምንሽ እችላለሁ። ምንም አይነት ነገር ብለሽኝ ልረዳሽ እችላለሁ። ኪዩ ግን እንደዚህ ኤክሰስ ሄዳ ሰው ልታስደብድብ የምትችል ኪያ ከመናገር ከመጮ ኪዩ እንደዚህ በፍጹም ልታረግ አልችልም። የእውነት ነው ነው የምልሽ። ግድ የለሽም፣ ይህን ነገር ደግመን እናስበት፣ ደግመን እናጠራው። እኔ ራሱ ይህን ነገር ጥግ ድረስ ሄጄ ይህን ነገር ያደረጉትን ሰዎች ጥግ ድረስ ሄጄ ምናምን አደለም። አሁን ይኸውልህ፣ እኔ አይኔ ድኗል፣ በቃ ምንም አልሆንኩም። እጄ ላይ ያለው ጉዳት ያን ያህል ምናምን አደለም። ምን ያን ያህል አደለም። የሴት ልጅ ፊት እንደዚህ ተመቶ እንደዚህ ሆኖ እንዴ ምን ማለት ነው? ምን ማለት ነው? ደናረኝ ማለት ምንሽ ተረፈ? ፊትሽ እንደዚህ ሰዎች ባደርሱብኝ ከዚህ የበለጠ ነገር ነበር ሊያደርግኝ እነሱ ያቀዱትማ። ማለት እሷ ይሄን ያህል እንደዚህ አይነት ክፉ ሴት ከአንተ ምን ታደርጋለህ? አረ በፍጹም ሮዚ፣ ይህንን ነገር እርግጠኛ ሆኜ መነግርሽ ነገ ከነገ ወዲያ ሲጣራ የእውነት በጣም ነው ነው ይህንን ነገር ትክክል አልሆንሽም። በዚህ ነገር እርግጠኛ የምትሆኚው ኪያ እንደዚ የፈለገ አይነት ንግግር ልትናገር ትችላለች፣ የፈለገ ልትጣላች ትችላለች። ግን ኪያ እንደዚህ ልታደርግ አትችልም። የእውነት የነው ምን ይላል ያደረገችው ነገር ነው ያደረግኩኝ አደረገች እያልኩ ያለሁት እና ምን ልበል። እኔ ማውቃት ኪያ እንደዚ አይደለችም። እኔ እንደዚህ አይነት ማንነት የለኝ። ሴት ሴት ነኝ እኔ የምታውቃት ልጅ ነኝ። እንደዚህ ነኝ ሰው ላይ ያለው ነገር አደረጉኝ የምል አይነት ሰው ነኝ። በፍጹም እንደዛም ያልኩህ አይደለም። አንተ ደግሞ ከደረሰብኝ ጉዳት የበለጠ እንትን አትበለኛም ስላደረገች በቃ እነሱ እኮ ናቸው። አኑ ጋር እንደደርሽ ከዚህ በኋላ እሱ አጠገብ እንዳትሆኝ እሷን ያለች ሽሽ። ስትደበደብ የዛለት እሷ ነበረች፣ እሷ አልነበረችም ግን ሰዎቹ አልካለች ማለት እኔ ሲጀመር እንደዚህ አይነት ነገር እንደምታደርግ የምታስታውቅ ሴት እኮ ቆይ፣ በቀደም በተጣላችሁት ጉዳይ እንደዚህ ዛሬዳ ልታደረግ ትችላለች፣ ትችላለች። ከዚ ከዚህም የበለጠ እኔ ሰው ባይኖር ኖሮ ከዚህ የበለጠ ነገር ይደርስብኝ ነበረ። ይኸውልሽ አንቺ እንዲሁም ኔጌቲቭ ነገር ወይም ደግሞ ማይሆን ነገር አልተናገርሽም። የሆነ ጊዜ ላይ እንደዚህ ሰላም የምትባል ልጅ መጣ እሷን ብዙ አይነት ነገር አድርጋታለች። በጣም ብዙ ነገር ማለት ነው። ግን እሷ ላይ ራሱ ይህንን ነገር አላስደረገችም። አይደለም አንቺ ላይ ነው ምልሽ። አንተ እሷ ነገር የተረዳችሁ ነገር አለ። አንተ ቢያንስ እንኳን የዛን ያገኘህ ጊዜ ለሁለተኛ ነው ምናምን ጊዜ ስንገናኝ የነበረ ያህል ለውጥ ምናምን ነገር በጣም ተበሳሽታለች። ልታደርግ ትችላለች፣ አድርጋለችም ደሞ ሌላ አታደርግም ብለ በሷ እርግጠኛ አትሁን። እኔ ዞሮ አይኔ እንኳን ዳና ምንም አልሆንኩም። ይሄም ቀላል ነው። ያን ያህል እንትን አለልም ሩዚ፣ የእውነት ነው ነው የምልሽ። በኔ ሆኖ ከሆነ የሁሉ ነገር የሆነው በጣም ነው ማዝ ነው፣ ምን እንደምልሽ ይሽ አላውቅም። በጣም በጣም ነው ነው። ይሄ ላንቺ አይገባሽም። የእውነት ነው ነው የምልሽ። ነገር ግን በተመሳሳይ ማለት ነው ነው ማንኛውም ሰው ይሄን ነገር ሊያደርግ የሚችል ሰው ሊኖር ይችላል። ምናልባት ከኔ ጋር አሁን ያለሽን ነገር ምናምን፣ ወይም ደግሞ ኪያን የሚወዷትን ሰው የሚወዷት ሰዎች ወይም ኪያን የሚጠሏት ሰዎች አንቺ ላይ ለማላከክ ብለው እሱ ኪያ ላይ ለማላከክ ብለው አንቺ ላይ ይህንን ጥላት ፈጽሞ ዘውን ይችላል። ያለ ከዚህ እሷ ነች ያደረገችው በቃ እኔ ግን አንተ ነገር ልንገርህ፣ ሌላ ነገር ፈልጌ ሳይሆን ያለህበት ነገር አንተ ጋር ያለው ሪሌሽን አሪፍ ስላልሆነ ከቀን ወደ ቀን እየሆነ በቃ እየወረደ ነገር ላይ ስላለህ አንተነትህ የማይገልጽ በቃ ለአንተ የማይገባህ ቦታ ላይ ስላለህ ከዛ ነገር ትልልህ ነበር። እኔ አመጣልኝ የዚህ ያህል ነገር የዚህ ያህል ፊትሽ እኮ የምን ጭርሻ ከሆነ የተበላሸው ይታያል። አልምንት እኮ አልተረፈችም። ትመለከተዋለህ፣ ምንም እኮ የሴት ልጅ ፊቷ እኮ አልተረፈም። እጇን ተመልከተው እንዴት እንዳበጠ። ይህዊት እኔ ኪያ እንደዚህ ልታደርግ በፍጹም አትችልም። ኪያ እንደዚህ አይነት ሴት ሆና እኔ አላውቃትም የውነት ሮዚ አሁን ሲጀመር በቃ ስልኬ ምናምን እራሱ እነሱ ጋር ነው። ሌላም ነገር ነበረው ችግር የለውም። ማለት ስልክሽንም ይዘውብኝ ይሄዳል ማለት። አሁንም ይሄ ሲም ካርድ ያወጣሁት አንተ ለማናገር ነው። እሺ፣ ምንድን ነው ሌላ የተናገሩት ነገር አለ? ምናልባት ኪያ ለመሆኗ ማስረጃ የሆነ ነገር እንኳን። ኪያ ለመሆኗ ማስረጃ? ይኸውልህ ምን እንዳለኝ ታውቃለህ? ከዚህ በኋላ አጠገቡ እንዳትደርሺ ማለት የሆነ ይችላል ማንም የለም እኔ አንተ ዙሪያ ላይ እንደዚህ አይነት ነገር የሆነ በቃ የሆነ ነገር ይፈጠራል ብላ ልታስብ የምችለው ሰው ነች። አታክልት ታረገኝ የምችለው ምችለው በቃ ከሱ የዘለለ ማለት ሊሆን ይችላል። የእውነት ነው ነው የምልሽ ብትሮዚ ብታውቂያት ምን ያህል የዋህ እንደሆነች አይደለም። እሷ ሰው ሲደበደብ የማየት አቅም ደግሞ የማስደብደብ አቅም ማለት ነው ቆሞ ራሱ የሆነ አንድ ትንሽ የከፋው ሰው ስታይ ምን ያህል ዝንፍፍ እንደምትል እኔ ነው የማውቀው። የእውነት ነው የምልሽ ስለ እሷ። አንተ በተናገርኩህ ቁጥር እኔን እያበሳጨኸኝ ነው የምትሄደው። ኦኬ፣ እሺ፣ በጣም ይቅርታ። ማለት እንደዚያ አንተ ልከላከልላት ብዬሽ አይደለም እንደዚያ አይደለም። እኔ ከደረሰብኝ ነገር እሺ፣ በጣም ይቅርታ። በቃ እሺ፣ ይቅርታ። በቃ ይቅርታ ሮዚ፣ በጣም ይቅርታ። የእውነት ነው ነው የምልሽ ይህ አይገባሽም። እኔ ትክክል ነው እያልኩሽ አይደለም ማለት እሷ አታደርገውም ነው እንጂ። እሺ ሆስፒታል በቃ እኔ እዚህ ሁሉም ነገር ይደርሳል። እሷ ናት አይደለችም የሚለውን ነገር ሁሉም ነገር እንትናለው ሆስፒታል ሄጃ ማ በቃ ሄጃለሁ። እኔ ማለት አሁንም ቢሆን እኔ በቃ ለሌላ ነገር እንዳልመጣ ማለት ከዚህ የበለጠ እኔ እዚህ ልቆይም ላልቆይም እችላለሁ። ይሄን ግን ሩዚ በእንደዚህ አይነት ሁኔታ የትም እንዴት ሄጄ አልፈልግም። የእውነት ነው ነው የምልሽ። በጣም ይቅርታ። የእውነት በጣም ነው ማዝ ነው። የእውነት በጣም በጣም ነው ማዝ ነው። እኔ ማንም እንደዚህ በእኔ መጣ ማንም እንዲህ እንዲህ ጎዳ አልፈልግም። ጎዳ ደግሞ ስፔሻሊ ደሞ አንቺ እንድትሆኛ የእውነት እሺ፣ ምንድነው ማድረገው? እሺ እንዴት እንደዚህ ሊሆን ይችላል ሩዚ? እንዴት ሊሆን ይችላል? የእውነት በጣም ነው ማመን ያቃተኝ። የእውነት በጣም ነው የከበደኝ። ያለ የነኔ ሰዎች ባይኖሩ ነው አስባል። እንደዚህ ራሱ ፊት እኔ ይሳው ፊት እንዴት ነው? እኔ በጣም ነው ማመን የከበደኝ። የእውነት በጣም ይቅርታ ይዞኝ እኔ ትንሽ ብጮ ሽ የት አካባቢ ነው? እንዴት እንደዚህ ሆኖ ማለት ምንድን ነበር የተፈጠረው? በጣም መሽቶ ነበረ? ያን ያህል አልመሸም፣ ቀላ ሆኖ። እሺ ልጆቹ ብታያቸው እንደዚህ ልትለያቸው የምትሻ አይነት ነገሮች ናቸው። ያደረጉት ነገር ያን ያህል ትኩረት ራሱ እንዲህ በደንብ እንዳያቸው እራሱ እንትን አላለኝም። በወሳ እንደመንጠቅ ከዚያ በኋላ አላቅም ብቻ የተፈጠረውን ነገር እና ግን አኑ ጋ እንዳደርሺ ከዚህ በኋላ ከአኑ ጋ ያለሽ ነገር አቋርጭ፣ ማለት ልትመልስላቸው፣ ምንም በጣም ብዙ ነገር ነው የደረሰብኝ። ሰዎቹ ባይኖር እኮ የበለጠ ነገር ነበር ትሚልብኝ የነበረው ማለት በትክክልም አኑ ጋ ከዚህ በኋላ እንዳደርሽ ምናምን ነገር ክያኔ የላከችኝ ምናምን ነገር ብለው እንደዛ ተናገሩ። አኑ ጋ እንዳደርሺ ከዚህ በኋላ ከአኑ ጋ እንዳደርሺ እንዳደርሽ እኮ ማለት በቃ በኔ ብዙ ሰው ማለቴ ከስራዬ ጋር በተያያዘ ከብዙ ሰዎች ጋር ነው የምገናኘው። በጣም ከብዙ ሰዎች ጋር ነው የምልሽ። ብዙ ጠላቶች አሉ፣ ብዙ ወዳጆች እንዳሉ በጣም የሚወዱኝ፣ በጣም አክባሪዎች፣ በጣም ለኔ በጎ የሚመኙ፣ በጣም መልካም ሰዎች በዙሪያ ያሉትን ያህል ደግሞ የዛን ያህል ደሞ ለኔ በጣም ተኝተው ማያድሩ ይልክኒ እነዛ። እኔ አላስባቸው ምን ይላስብ የምችለው አሁን ለ እኔ እንደዛ ሊሆን ይችል ይሆናል ግን እነዛ ሰዎች አንተን ነው የሚያውቁ፣ እኔን አያውቁኝም። እኔን እኮ ኪያ ነች አይደል እንዴ ባንተ በኩል ልታቀኝ የምችለው እኔ የቀድሞ ጓደኞቻችን እነሱ ደግሞ እዚህ የሉም። አለቅ አይ ምናልባት ያው ሁለት ሶስት ቪዲዮዎች ላይ ምናምን ነገር ከእኔ ጋር ያለውን ነገር ከኪያም ጋር ስትመላለሽ ስላዩ ሆን ብለው ኪያ ላይ ለማላከክ ወይም ደግሞ አንቺን ከእሷ ውጪ ማንም ማንም ሊያድ ምንም ሊያደርግብኝ አይችልም። ከእሱ እሷ ነች የነበረችው እሷ ከእሷ ጋር ነው እኔ እንደዚህ አይነት ምልልስ ውስጥ ሲጀመር የእኔ ባህሪ አይደለም። እሷ ነች በቃ። ስርዓት ያላት ሴት ስላልሆነች ገፋፋችኝ፣ የሆነ ነገር አደረኩኝ። ማንም ሰው ሊያደርገው የሚችለውን ነገር ነው ያደረግኩት። ደግሞ ምንም ያደረስኩባት ጥቃት የለም። እንዴት የሴት ልጅ አይኔ እንዴ፣ እንደዚህ ስትነጋገሩ፣ ማለት ይህን ነገር እውነት ክያ አድርገው ከሆነ ወይም ደግሞ ማንኛውም ሰው ቢሆን የሚገባውን ዋጋ ይከፍላል። ማንኛውም ሰው ነው ነው ምልሽ። የእውነት ነው ምልሽ። እኔ አንቺ ስለሆነሽ አደለም፣ ወይም ሌላ ሰው ስለሆነ ምናምን ነገር አይደለም። ግን ማንኛውም ሰው በዚህ ደረጃ አቢውስድ መደረግ የለበትም። ተመልከቺ ማለት አይንሽን ራሱ ፈጣሪን እየጠበቀሽ እኮ የመጨረሻ ሰው ሀርድ እኮ ነው ነው አንዱን ተውጦ ስለ አንዱ አንዱ እንዴት እንደዚህ ሊሆን ይችላል? ይሄ ለዚህ እኮ ነው ምልክ በቃ እኔ ምንም አልሆነም አይደለ? በቃ ዋናው ነገር ምንም አለ መሆኔ ነው። ለዚህ ከሆነ አደጋ ውስጥ ነ እያልኩ ያለሁት ልልሽ፣ ሮዚ ነገሮች እንዲስተካከሉ ፈልጋለሁ። በቃ ማለት በእንደዚህ አይነት ሁኔታ ሳይሽ ምን ያህል በጣም እንደማዘን እንድታቂ ፈልጋለሁ። ሲጀምር እንዲህ መሆን አልነበረበትም። እንዴ መግባባት ከቻላችሁ በስትክክል ተግባብታችሁ እንደ እህት አብራችሁ አሪፍ ጊዜ የምታሳልፉ ከሆነ እንድታሳልፉ፣ ካልሆነ ግን በእንደዚህ አይነት ሁኔታ እርስ በራሳችሁ አንዳችሁ አንዳችሁ እንዴ እንድትገዳደሉ እንደዚህ በፍጹም ኪያ ከመቼ ጀምሮ ያመጣችው ባህሪ እንደሆነ እራሱ አላውቅም። ስማኝማ ይኸውልህ ከእኔ ከሷ ጋር መግባባት ሁሉ የምችል የምችል አይነት ሰው አይደለም በመጀመሪያ ደረጃ ሲቀጥል፣ ደግሞ እያንዳንዱ እኮ አስባ ማለት ሚዲያ ላይ ያለውን ነገር እያንዳንዱ ነገር እከታተላለሁ እኔ ኢቭን፣ እኔ መሃል ላይ ነው አይደል የመጣሁት ኪያ ባልነበረችበት ሰዓት፣ እና ደግሞ ማውጣትም ከነበረብኝ ያው በቃ ነገሮችን ፊክስ ለማድረግ ነው ከዚህ ሀገር የወጣሁት ገብቶሃል እና የዚህ የዚህን ያክል እንደዚህ የምታዋርድ ሴት ጋር ምናምን ትሆናለህ ብዬ አላሰብኩም። ከቀን ወደ ቀን ነገሮች ይስተካከላሉ ብዬ ሳስብ ጭራሽ የምትበላው የምትመርጥልህ፣ የምትጠጣው የምትመርጥልህ፣ የምትለብሰው የምትሄድበትም የምትልልህ፣ በቃ እያንዳንዱ ነገርህን ኮንትሮል አርቀዋለች። ቢዝነስ ላይ ራሱ ልመጣ የዜ ወፍጮ ቤቱ ጉዴ ብላል ማለት የሆነ ነገር እኮ እኔ መምጣት ፈልጋለሁኝ ግን ህይወትህን ላለማበላሸት ነበረ ገባ አላቅም እንዴት እንዴት እንደሆነ ብቻ ማለት እኔ እንጃ፣ በምን እንዴት ምን አድርጋህ እንደሆነ እኔ አላውቅም። እንደዚህ የተጋረድኩ ማለት አንተ ጥሩ ጥሩ ነገር የሚገባህ ሰው ነህ። እዚህ ያለው እሷ በስራህ እያገዘችህ እራሱ ከሆነ ከመሰለ ህይወትህን እያቀናችልህ አደለም። አንተ እንደዚህ አደለም መሆን ያለብህ። ገብቶሃል አደለ? እኔ ለአጭር ጊዜ ነው የመጣሁትኝ ግን ነገሮችን አስተካክዬ በቃ መሄድም ካለብህ ትሄዳለህ። እንዴ ሁሌ ማለት አንተ አንድ የምትወደው ነው ሰው አስበው እስቲ። የምታፈቅረው ሰው የኔ ነው በቃ የአንተ የነበረ ሰው ስቲል ነው አለ ብለህ የምታስበው ምክንያቱም የሌላ ላይፍ ስላልነበረ ማለት ልግለጽልህ በምን ቋንቋ በምን ዘዴ፣ አልገባሃለ አንተ መውደዴ። ልግለጽልህ በምን ቋንቋ በምን ዘዴ፣ አልገባሃለ አንተም መውደዴ። ግዲ ተከተገ መሆን አይጠበቅ በሀሳቢ ማ ቀጥፌ ገብተህ ሚመስል እያስመሰለች ነው እየሄደችበትን መንገድ ማለት እኔ እሺ፣ ችግር አይንህን አይደለም፣ ብዙ ነገርህን ልታጣ ትችላለህ። ለምትወደው እሱ እስኪ ኦኬ፣ ችግር የለውም። ግን ማለት እንዴት ማለቅ እንድታስበው ነው የምፈልገው። ማለት በቃ እኔ ላይ የደረሰው ነገር ደረሰ። እስኪ ኦኬ፣ ችግር የለውም። መሄድ ባለብኝ መንገድ መሄድ እችላለሁ እኮ አሁንም፣ ነገሮቹ የምታወቀው ለአንተ ብዬ አስፈላጊ አይደለም። እዛ ውስጥ መግባት ራሱ አሁን ማንነቱ ራሱ ሰውየው እስኪረጋገጥ ድረስ ይህንን ነገር ያደረገውን አሁንም ኪያናት አይደለችም የሚለውን ነገር ለጊዜው እናቆየውና ወንጀለኛው አንቺን እንደዚህ የማድረግ ግዴታ ውስጥ ለምን እንደገባ ማንም አይመጣብኝም። ወደፊት የምናቀውናል እያንዳንዱ ነገር እንደርስበታለን። ይህንን ያደረገ ሰው ግን እኔ አሁን ማስብ እኔ አሁን ማስበው ስለአንተና ስለአንተ ብቻ ነው አንተ ነው የማስበው። ገባህ አይደለ? ስለአንተ እና ስለአንተ ብቻ ከዚህ አሁን ካለህበት ኪያ ከምትባል በቃ ማለት የምትወድህ ከምትመስል ከማትወድህ ሴት መለየት ነው የምፈልግ። ኢቭን ከኔ ጋር ብቻ በቃ ከኔ ጋር ሆነ ኮል አይደለ? አወዳለው። አዎ በቃ ለአንተ ጥሩ አመለካከት አለኝ ምናምን፣ ግን ከኔ ጋር ቆያ አልልህም። ግን ኪያ የምትባል ሴትዮ አትሆንም በጨራሽ። እንዴ እኔ ነገ ነገቀን አንተ እና ሰት ወድ ማለት እንወደዳለን ምናምን ብላችሁ አይደለም ምትሉ ሰዎች የነገ ቀን አንተ አልፈልጋትም ብትላት ከኔ የበለጠ ነገር ልታደርግብህ እንደምችል ማሰብ አለብህ። ጥሩ ሴት ብትሆን ሁለተኛው ቀን ላይ ልንገናኝ ስንቀጣጠር እኔ በቃ ኢትዮኪ ችግር የለም ይቅርታ ጠይቃታለሁ። በቃ አጥፍቻለሁ ስሜታዊ ምናምን አድርጋይ ነው አይደል ድጋሚ ያውላ ነገር በጣም ስርዓት የሌላት ሴት ናት። እያሰብካት ነው እስኪ ይኸው ነገሮችን ወደ ኋላ ሄድና፣ አንተ እንደዚህ ምትገርም እኮ ሰው ነበር። የምትመራ እንጂ የምትመራ ሰው አይደለም። አንተ የሌለ እኮ ነው። በጣም እኮ ነው የተቀየርኩት። ምን እንደምልሽ አላቅም ሮስ። ምናልባት እያልሻቸው ያሉት ነገሮችም ትክክል ሊሆኑ ይችላሉ፣ ወይም ደግሞ እኔ እንጃ። ብቻ አሁን ላይ ያለሁበትን ነገር እንደዚህ ነው ብዬ መንገር አልችልም ነው ማለት ደና አይደለሁም። ምንም ከራሴ ጋር በቃ ተሰኮነት ከሚሆን ነገር ጋር ስላልሆንክ ነው ደና ያልሆንከው። ማለት ሰው ትዳር፣ ሪሌሽንሺፕ አሁን ይቺ ሴት ሚስተሀር ጋር እንዴት ነው የሚሆነው? ማለት አላቅም። ማሰብ ያለብህ ሁለታችሁ ከዛ ከዚህ በኋላ የሚመጣውስ የሚመጣው ከእናንተ ከናንተ መሃል ማለት ምን አይነት ፋሚሊ ነው በቃ እየገነ በቢልድ እያደረክ የምትሄደው ይቺ ሴት ሚስተሀር ሀክ ነው አብርሃት አንድ ጣራ ላይ የኖክ የሆነ ነገር የሆነ የሆነ ምናምን ሊሆን ይችላል። የምታስበው የሆነ ብዙ ነገር ሊኖር ይችላል። ሰው ፊት የምታከብረህ አይደለችም። ሚዲያ ላይ አያለሁኝ ቪዲዮአችሁን። እኔም እኮ ፈልጌ ምናምን አይደለም፣ ግን በቃ አልቻልኩም ማለት በቃ አልቻልኩም። አንተ መልካም ሰው ነህ፣ መልካም ነገር ነው የሚገባው ሮዚ፣ በጣም ይቅርታ ነው። የደረሰብሽ ነገር የሆንሽው ነገር በጠቅላላ የእውነት ነው ነው የምልሽ። ማግኘት የሚገባሽን ትክክለኛው ሕክምና ቦታ ይፈልግሽው ቦታ ነው ወስጂሽ። ይህንን ነገር ትሰራ አረጋለሁ ማለት እኔ በሷ በኩልም ከሆነ ከአሁኑ ይቅርታ ልጠይቅሽ እችላለሁ። እሺ፣ በጣም አምሪ የምር ነው ነው እምልሽ። ይቅርታ ያስተካክለዋል ይህንን ጉዳይ እያልኩሽ አደለም። እንዴት እንደማናግርሽ አላውቅም፣ ግን ማንኛውም ወንጀለኛ ቢሆን ይህንን ነገር ማለት ነው ወንጀለኛ። አሁን እኔ ማድረግ ካለብኝ አንተ ጋር ሳልመጣ ነገሮች ማድረግ እችል ነበረ። ገብቶሃል አደለ? ችግር የለውም። የነበርኩበትም አካባቢ ሴክሪቲ ካሜራ የሆነ ብዙ ነገር ነበረ አስፈላጊ፣ ግን ያንን መንገድ መሄድ ስላልፈለግኩኝ አንተን ነው እኔ ስለሱ አደለም ገብታል አሁንም፣ አንተ እሷ ይሄን አታደርግ ምናምን ምናምን ምናምን፣ እንደምን ሆነህ ነው ነቀበል እንጂ አንተ እኮ ድሮ እንደዚህ አይነት ማለት በቃ እንደዚህ አይነት ሰው አልነበርክ። አንተ ለእሷ ብለህ ህይወትን ልታጠፋ የነበርክ በረኪና ልትጠጣ ልትታነቅ፣ ምን ልትል ምናምን የነበርክ ሰው ነህ። ማለት ፍቅር ፍቅር እየጮት በጣም ውሸቷን ነው። አትወድህም። ብትወድህ ነው የምትወደውን ሰው ታከብረዋለህ። እኔ ለአንተ ክብር ስልክ ሆነ እሷ መክሰስ በብዙ ነገር ማስጠየቅ ትችላለይ። እእስኪጣራ ድረስ የሆነ ነገር እንኳን ሊደርስባት ይችላል። ገብቶሃል። ያንን ሁላ እኔ አንተን በማክበር ነው ያላደረግኩት። ለአንተ እንኳን ምንም አይነት ቦታ የሌላት ሴት ሸፈ ከቨር ምናምን አታድርግላት። ብትወድህ ኖሮ ፀጉርህን እንዲጠቆረት የሆነ ነገር አድርግ ምናምን ምንም አትልህም። ልትረዳት ምችለው አንተ መቼ ማለት እንዴት ነው ሊረጋጋ ምችለው እስቲ ልኮ አንተ ስለሷ ነው እያሰብክ ያለኸው። ነገ ከነገ ወዲያ እኔ ላይ ያደረገችው ነገር አንተ ላይ እንደማታደርገው እርግጠኛ ትሆን? አልፈለግሽም ያልካትቃት ኪያ ታስገድልሃለች። አንተ ነበር ካለለ ወዳት ልትታነቅ የሆነ ነገር ልጠጣ ምናምን ነበረ። ኪያ ታስገድልሃለች። እያገዘችኝ ነው ምናም ብለ አታስብ። አንድ ነገር ልንገር አሁንም ቢሆን የማትፈልገው ነገር ላይ እንዳለ ከተሰማ እኔ አለሁ። ገባህ አይደል? እዚህም መኖር ካልፈልግ እንወጣለን፣ እንሄዳለን። እኔ ያለሁበት ሀገር ትሄዳለህ። ኪያ የምትሆን ሴት አይደለችም? ማለት ምንም በቃ ምንም አይነት ምክንያት ለኪያ አታቅርግ። እኔ አልሰማህም። ተረዳኸኝ? ለኪያ ምንም ምንም። እንዴ ከዚህ የበለጠ ምን ታደርገኛለች? እኔ እርምጃ መውሰድ እኔ እችላለሁኝ በደም መጠየቅም ማስጠየቅም እችላለሁ፣ ግን ለአንተ ክብር ስላለኝ ባለፈውም ያው ሁላ ነገር በቃ ስትውረገረግ ብዙ ነገር ስታደርግ እኔ ዝም ያልኳት እኔ ማቃ ወንድ አንድ ወንድ አላረ ለአንተ በቃ ያንን ሰው ጭምቅ ያደረገችብኝ ስለመሰለኝ ለአንተ ለክብር ስል እንዲ በጣም እኮ ነው። ይሄ ወንድነትህ ብዙ ነገርህን እኮን ያስጠፋችህ እያየህ አይደለም? አይነህን ግለት እስቲ ራስህን ተመልከተው። የለህም እኮ የሆነ እኔ ማውቀው ሰው አይደለም በአጠቃላይ አይደለም እኔ እኔ በቃ የመጣሁት ከነበርኩበት ቦታ ካለህበት ነገር ላወጣ አንተ ማን በቃ አስበው እየተጫነች ካረለ ወዚ ማለት እኔ ከአንተ መወዳቸው ነገሮች በሙሉ ከሆነ ነው በቃ እያስጠፋች ያለችው በቃ ሚገርም ወንድ አንድ ነበር ሚገርም ጅንትልትል ያልክ ሰው። የሆነ በራሷ ስታይል የሆነ ነገር እንድትለብስ የሆነ ነገር እንድትል ተወው። በቃ እሺ፣ ይሄ ችግር የለውም። ልብስ ምናምን ስታወራ በሰው ፊት እ ከጓደኞች ጋር እያወራቅ እንደ አታወራ እንደ አታድርግ ምናምን የምትልህን ሴት ከእሷ ምን ትፈልጋለች? ምን አለ ከእሷ እስኪ ነገሮችን አስባቸው። እኔ እናንተ በቃ አብረን መሆን እንችላለን፣ ባንቺ ል ራሱ እንሆናለን። ገባህ አይደል? ከዚች ሴት ጋር በምንም እኮ ነው እርግጠኛ ነኝ ይሄን ነገር እማ ታውቃለች? ስለዚህ ጉዳይ ታውቃለች? አታውቅም። ምክንያቱም እንደዚህ ዓይነት ሴት የሷ ምርጫ አይደለችም። ገብታለህ ምናምን፣ ስለ ደህንነት ከእሷ ውጭ ማንም እንዲህ ሊያደርግብኝ አይችልም። ገብታለሁ አይደል? ኪያ ናት ይሄን ልታደርግ የምትችለው። ከኪያ ውጪ ማንም ይሄን ሊያደርግብኝ አይችልም። እኔ ይኸውልሽ፣ በቃ አሁን ላይ ማለት በትክክልም እያሰብኩ አይደለም። ብቻ ከኪያ ማናገር እፈልጋለሁ። አሁን እስኪ የምትለውን ነገር መስማት እፈልጋለሁ። በቃ ላናግራት ብቻ ነው ግን ስለ ሕክምና ሲሆን ነገር ማስተካከል ያለብን ነገር ካለ ደዊ ሕክምና መሄድ ካለብሽ ሽቅርታ